ያጣሳ ፊት ባልሽ ዛሬ አዲስ አበባ ነው አይደል? የሚመላለሰው እንዳንቺው፣ ዘርፎ ዘርፎ እንደው ባልና ሚስት አንድ እንደው አይቀዳል። ሁለቱም መልከተፉ፣ ሁለቱም ሀሳባቸው መጥፎ፣ ሁለቱም ካድሬ፣ ሁለቱም ሰርተው የማይበሉ ሁለቱም ዝም ብለው እሷ ባሏን፣ ባሏ እሷን ሲያሙኑ ነው የሚውሉት። እሷ ምንድን ነው መሰላችሁ ሀብታሙ ልክ ነው። ምክንያቱም ካላ ሀብታሙ ኢትዮ ኢትዮጵያ 360 ማሰብ ነውር ነው። በቀየ ኢትዮ ኢትዮጵያ 360 ውበት ሀብታሙ ነው። እኔ ሀብታሙ ጋር ችግር ላይ አይደል ያለሁት እውነት እንነጋገር ከተባለ ግን አሁን ኢትዮ 360 ካለ ሀብታሙ ቢቀጥል እንትን ታዩታላችሁ አታዩት ስለዚህ እየሩስ ማረግ ነብይ አንተ ከማንም አትበልጥም አንተ እኩል ነህ ከኛ አይደል ነው እየሩስ እንዴት ሆነሽ እኩል ትሆኛለሽ ከሀብታሙ አቅምሽን ወቂ አንቺ አንደኛ በጣም ባለጌ ክፉ ሴት ነሽ ከነባልሽ አንቺና ባልሽ በ በኢትዮጵያ ሕዝብ በአማራ ሕዝብ ደም ልጆቻችሁን አልጋ ላይ ሌሊት ስትተቃቀፋችሁ ስትተኙ የታባቱ ይሄንን ሕዝብ ጋጥ ነው እያላችሁ ባንች በዚህ በኩል ከጊዮን ሚዲያ ምናምን ብሎ ሞክሮ ነበር። አሁን ከነ አንዳርጋቸው ማን ነው ከነ ገዱ አንዳርጋቸው ጋር አርቄውን እየጠጣ ከብልጽግና ገንዘብ እየተቀበለ ሚዲያውን ሜቶ በነገራችን ላይ በዛ የተነሳ ይተነሳ ምን አላቸው ስማቸው የተባለ ሰውዬ አሁን የሚዲያ ስራ ላይ ተቀባይነትም ስለሌለው ምናምን ገዱ አለለት ከገዱ ጋር ገዱ አሜሪካን ሀገር ሲገባ የመጀመሪያ ያገኘው ሰው ማን እንደሆነ ታቃናችሁ? ምን አላቸው እየሩስ ይሄን ሰው እየኑ አቅፋ የምትተኛው። የትኛውም ብልጽግና ነው የምትቀምት የምት የምትቃወሚው አንቺ? አሁንም ብልጽግና ነሽ ብልጽግና ከፍሎሻል። አናንተ ብልጽግና ስለከፈላችሁ ኢትዮ ነገ ጠዋት እመኑኝ ልንገራችሁ እንደ ኤርሚያስ ለገሰ የብልጽግና ደጋፊ ሆኖ ይመጣል። የፈለጉት ግን ምንድነው? ስሙን ኢትዮ 360 የሚባለውን ይዘው መሄድ ነው የፈለጉት። ያንን ነው ሀብታም አልሰጥኝ ያለው። ኢትዮ 360 የሚባለውን ስሙን ይዘው ከሄዱ በጣም ከባድ ነው ማለት። ኢትዮ 360 ማለት የአማራው ምልክት ነው ተወደደም ተጠላ። ያ ያንን ስሙን ተቋሙን ኢትዮ 360 የሚለውን ይዘው ነው መሄድ የፈለጉት። ለዛ ነው አንሰጥም ተብለው ስለተከለከሉ እስቲ በህግ ምናምን እንላለን አትነኪውም እየሩስ ሀብታሙ ይችላል ቀላል ይችላል እኛ ያገባናል ያገባናል እኛ የሚያገባን ምንድን ነው ወደዳችሁም በላችሁም ኢትዮ ሶስት ስልሳ መፍረስ የለበትም ብልጽግና ጮቤ እየረገጠ የአማራ ጠላት ሆኑ ጮቤ እየረገጠ ነው ያለው

የአማራ ልጆች ኢትዮ 360 ሀብታሙ ስህተት ስለሰራ ሀብታሙ ዘመነን ስለሰደበ ሀብታሙ ምሬን ስለሰደበ ቅብር ጥሶ ብላችሁ እንዳትታለሉ ኢትዮ 360 የአማራ ምልክት ሚዲያ ነው እንኳን ኢትዮ 360 ፈርሶ ቀርቶ አንድ ሚዲያ ማቆም አቅቶት እኮ ነው ይሄ ደንቆሮ ህዝብ ማለት ነው አንድ ሚዲያ ማቆም አቅቶት ዛሬ በቲክቶክ ስንሰዳድብ የምንውለው ስለዚህ ምንድን ነው የእሱ አቋማ ይታወቃል። የሀብታሙ አቋም እያየ ነው እኮ ነው አሁን በኢትዮ ሦስት ስልሳ አ አሁን አ ሰው ሆነ የሚያዳምጠው ሲያወራም ሀብታሙ ኮራ ብሎ ደንበኛ ጋዜጠኛ ፕሮፌሽናል ስለሆነ እንደነ ብሩክ አሁን ብሩክ ድምፁ ምናምን ጎርነን ምናምን ያለ ነው እንደ ሀብታሙ